ባለትዳር ሆኜ ሳለ የአከራያችንን ልጅ ወደድኳት ምን ሊለን ነው እያሱ አብረንስማ ግን ለህሊና ያለኝ ፍቅር አጠራጥሮኝ አያውቅም ምክንያቱም ማንም ሳያስገድደኝ ወድጄና ፈቅጄም ጭምር ነው ያገባኋት ከእሷ ልጅ የወለድኩበትን ቀን ያህል የተደሰትኩበት ቀን ትዝ አይለኝም ስለ አከራዬ ልጅ እየተሰማኝ ያለው ስሜት ግን ይህንን እርግጠኛ የሆንኩበትን የሚስቴን ፍቅር ራሱ ጥያቄ ውስጥ የሚከት አይነት ነው። እያሱ ባላለሁ ባለ ትዳርና የሁለት ልጆች አባት ነኝ። የመጀመሪያ ልጃችን አራት ዓመቷ ሲሆን የእሷ ታናሽ ደግሞ ሁለት ዓመቷ ነው። የምንኖረው አንድ ሰፊ ግቢ ውስጥ ያለ ባለ ሁለት ክፍል ቤት ተከራይተን ሲሆን አከራያችን ጋሽ በየነ ከባለቤታቸው ከእትዬ ጀማነች ጋር ነበር። እውነቱን ለመናገር እስከ ዛሬ ቤት የቀያየር ነውን ያህል እነ ጋሽ በየነ ቤት ከተከራየን ወዲህ በሁሉም ነገር የምንስማማ አይነት ሰዎች ስለሆንን እኛም ቤታቸውን የመልቀቅ እነሱ እኛን የማስለቀቅ ሀሳብ መቶላቸው አያውቅም። ልጆቻችንን ሳይቀር እንደ ራሳቸው ልጆች ነው ሲንከባከቧቸውና ሲያጫውቷቸው የሚውሉት። እትዬ ጀማነሽ ባለቤቴን አብዝተው ከመውደዳቸውና ከመቅረባቸው የተነሳ ምንም ነገር ሲያደርጉም ሆነ ሲገዙ እሷን ካላማከሩ አይሆንላቸውም። እሷም ገና በልጅነቷ ያጣቻቸውን ወላጅናቷን ስለሚመስሏት በጣም ተወዳቸዋለች። እንደውም ሶስተኛ ልጅ ከወለድን ክርስትናውን ለእሳቸው ነው የምንሰጠው፣ ትለኛለች። ይህ በእንዲህ እንዳለ እትዬ ጀማነሽ በጠና ታመሙና ከሩቅም ከቅርብም ያሉት ዘመዶቻቸው ሊጠይቋቸው ብቅ ብቅ ማለት ጀመሩ። ህመሙ ሲብስባቸው ራቅ ያለ ቦታ የዩኒቨርሲቲ ትምህርቷን ትከታተል የነበረችው የመጨረሻ ልጃቸው ሮዛ በወዳጅ ዘመድ እርዳታ ዩኒቨርሲቲ ቀይራ ከግቢ ቤት እየተመላለሰች እናቷን ማስታመም ጀመረች። ጋሽ በየነ እና እትዬ ጀማነሽ ስለ ሮዛ አውርተው አይጠግቡም። ገና ቤታቸውን ተከራይተን የገባን ቀን ለትውውቅ ቡና ጠጡ ብለው ጠርተውን በየሰበቡ ስሟን ሲጠሩና ሲያሞካሿት የምርም ተሰላችቼ ነበር። ግርግዳቸው ላይ የሰቀሉትን ፎቶዋን ደጋግሜ አይቸው ባውቅም ውበቷ ግን በአካል ሳያት ያስደነገጠኝን ያህል አልተገለጠልኝም ነበር ሚስትክስ